በጉጉት ስንጠብቅ የነበረ ዳጣ ቀጣይ ክፍል። ባለፈው ክፍል ላይ ናታን ክፍል ገብታ እንግዲህ ከናታን ጋር እያወሩ ነበር፣ እየተፋጠጡ ነበር። መቼም ማርታ አንዳንድ ጊዜ በጣም አሳቢ ናት፣ ነገሮቹን መቀየር ትችላለች፣ ምክንያቱም ቤቱ እንዳይበጠበጥ። ዛሬ ግን ባለፈው ክፍል ላይ አባቷ ናታን ክፍል ድረስ ሄዶ ዳጣን እንዲያያት አድርጋለች። ያው ለዛችኛው ብታደላም ነገር ግን ዳጣ ጎበዝናት ነገሮቹን ወደው ነው የቀያየረችው። ናታን እንኳን ደንግጦ ነበር በጣም ዳጣ ግን ብትደነግጥም ነገሩን መጽሐፍ እንደምትፈልገ አድርጋ ነገሮቹን ቀይራለች። ደረጀ ግን ነቄ ነው አውቆባታን ነገሮቹን በፍጥነት እንደቀያየርችው። ነገር ግን ናታን እንደ ህቶች ማየት አለብህ፣ ምክንያቱ ምን እንደ ነው ማይ እኔ አሁን መንገድ ለይት ነው። ልጆችንም ጠብቃቸው ውኃንም ያችኛውንም ዳጣውን ብለዋል። እሱም በተስፋ መሺ ብሏል። ነገር ግን ዳጣ ስልኳን በህጋጣሚ እንግዲህ ስልኳ ውሃ ጋር ነበር ኤቢ ተቀብላ ለናታን እየጻፈችለት ነበር ናታን እውነት መስሎት እየመለሰላት ነበር በደስታ ነገር ግን ግን ቢነቃ ኑሮ ጥሩ ነበር ናታን ተሞኝቷል እንዴት ትጽፍልኛለች! ወይ በአካል ትመጣለች እንጂ ብሎ ማሰብ ነበርበት ከመጻፉ በፊት አስባችሁታል አሁን ያንን ምሴ አባትዮ ባይ እናትዮ እርግጠኛ ነታ ያለች፣ ምክንያቱም ኤቢ ታሳያታለች። አሁንም ሁለቱንም ወደ ውኑ ደቡ ላይ ጠራችው። በራሷ ልክ ወርቁን እንደ ሰረቀች፣ አሁንም ደግሞ እንደዚ አይነት ጉድ ሰራች። አሁንም ዳጣን አይነካትም። ናታን ግን ጽፏል። የተጻፋ ይታያል። ስለዚህ ምናልባት ናታን አባትዮ ካየ በጣም ነው የሚቆጣው። እንደ ልጄ ነው ማየ ለልጆቼ የተጠንቀቅላቸው ጠብቃቸው እያለ እንደዚህ አይነት ጽሁፍ ሳይ ደግሞ ምን ይመስለዋል? ምን ይሰማዋል? መጨረሻ ላይ ግን እንዳጣ ወደ ክፍሉ መጣች። ስትመጣ ያው እንዳመሎ እየ እየተንቀለቀለች ነው የምታወራው። ናተን ግን ምጠብቆ ሌላ ነው ምክንያቱም ወደ ክፍል ነይ ብሏታል። እሷ ስትመጣ ስለቀጠረች ነው የመጣችሁ ብሎ ነው ያሰባ። ዳጣ ግን መንገድ እየሄደች ነው የመጣችሁ። ነገር ግን እውነት እንዳልሹ ነሽ ወይ ብሎ ስጠይቃት ምን እያወራህ ነው? ግላፍ አፋጠጠችው። ዳጣ ሱም ደነገጠ። አሁን ስጽፍልኝ የነበርና የምታወሪያ እንዳደለም ብላት፣ እኔ መቼ ጻፍኩልህ? ስልኬ ውሀ ጋ ነው ብላ ስትል ናታን በጣም ደነገጠ። በጣም የሌላ ድንጋጤ። እንግዲህ ኤቢ ላይ ነው የምፈረደው ወይስ ናታን ላይ? አባትየው ባይሰማ ጥሩ ነው። ማርታ ትደብቃለች ብዬ አስባለሁ። ምክንያቱም ቀደም ብላ ስታየም ስትሰማ ቶሎ ብላ ድብቅ አድርጋለች። ስልኩ ከባድ ነው ነገሩ። ኤቢ ግን መሰራ ስራች። በጣም ያናድሻሉ አይደል? ያናድሻሉ። ትንሽ ዳጠን ጥም አድርገዋለች። ናታን እንደሆነ እሷ ነው አይወዳት፣ አይፈልጋትም። በተደጋጋሚ እኔ አንቺን አልፈልግሽም ብሏት፣ ጸባይ ግዢ፣ ከሁሉ ጋር ሰው ጋር ተስማሚ ጥሩ ሰው ሁኚ፣ ክፉ አትሁኚ ብሏታል። እሷ ዛሬም ክፉነት ትሰራለች። ታዲያ ናታንስ ቢሆን እንዴት አድርጎ ይቀርባታል? ሰላምዬ ግን በጣም የምታሳዝን። ናታን እና ዳጣ አንድ ላይ ቢሆኑ ሰላም በጣም ደስ ይላታል። ለሁለቱም ደስተኛ ነች። ናታንም ወደ ዳጣ እንዲቀርብ፣ ዳጣም ወደ ናታን እንድትቀርብ ፍላጎት አላት። መጨረሻ ላይ የቤናትን ምታሸንፎ ወይስ ናታን ዳጣን ዶ ዳጣ ተቀብላ ያሸንፋል? አብረምና ይሆናል። ለማንኛውም ቀጣይ ላይ ናታን ጽሁፉ ከታየ ይቆጡት ይሆን ወይስ ይታለፋል? ምናልባት ማርታ ብቻ ከሆነች ያየችው ተቆጥተው፣ እሷም ለልጇ ስለምትፈልገው ልታልፎ ትችላለች። ደረጀ ካየ ግን በጣም ይቆጠዋል ናታን። ምክንያቱም መጀመሪያ አስቀድሞ መክሮታል፣ እህቶች ናቸው ጠብቃቸው ሆ ብሎት ነግሮታል። ያንን ነገር አስቀምጦ ይሄንን ሜሴጅ እየጻፈውን ሲያይ ምንድ ነው የምሰማው? በጣም እናድዳል። ነገር ግን ውሀ ትፈታቸዋለች ብዬ ያስባለሁ። አሁንም ቢሆን ዳጣ ነጻ ናት። ምክንያቱም